እንዴት ናችሁ ውድ ቤተሰቦቻችን፣ ይህ ፉአድ ባህሩ የዩቲዩብ ቻነላችን ነው። ስለምትከታተሉን ከእኛ ጋር ስለሆናችሁም ከልብ አድርገን እናመሰግናለን። እንደተለመደው የዝውውር ጉዳዮችን የምናነሳበት ሰዓት ላይ ደርሰናል። ትልልቆቹ የአውሮፓ የሚባሉት ሚዲያዎች ስለ ዝውውር ጉዳዮች በስፋት እያነሱ ነው። በተለይ የጥሬ ተጫዋቾች የዝውውር መስኮት አሁን ላይ መቅረቡን ተከትሎ ቡድኖች ስለቀጣይ የዝውውር እቅዶቻቸው ይፋ እያደረጉ ይገኛሉ። የሚፈልጓቸውን ተጫዋቾች በገበያው ላይ ካሁኑ ትኩረት ማድረግ ጀምረዋል፣ ማሰሰም ጀምረዋል። ስለዚህ ትልልቆቹን የአውሮፓ ክለቦች የተመለከቱ እየተሰሙ የዝውውር ጉዳዮችን ደግሞ እኛ እያነሳሳን ከናንተ ጋር ቆይታን የምናደርግ ነው የሚሆነው። ፏር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታ አደርጋለሁ። ማንቸስተር ዩናይትድ በዝውውር ጉዳይ ላይ ምን አይነት ነገሮች እየተነሱበት ይገኛሉ? የአማካይ ስፍራውንስ ለማጠናከር በጥሬት ተጨዋቾች የዝውውር መስኮት ምን አይነት እንቅስቃሴዎችን ያደርጋል? በጥሬት ተጨዋቾች የዝውውር መስኮት የሚለቃቸው ተጫዋቾች ይኖር ይሆን ማንቸስተር ዩናይትድ የሚሉ ጥያቄዎችን አንስተን እነሱን ጉዳዮች እንዳሰሳለን። ምክንያቱም ማንቸስተር ዩናይትድ ቤት እየተነሱ የሚገኙ ከመውጣት ጋር ስማቸው የሚነሱ ተጫዋቾች ስላሉ በጥር ተጫዋቾች የዝውውር መስኮት እነዚህ ተጫዋቾች የመልቀቅ እድል ይኖራቸዋል ወይ የሚሉ ጥያቄዎች ይነሳሉ። እንዲሁም በአማካይ ስፍራ ላይም ተጫዋቾችን ለማምጣት ሙከራዎችን ማድረጉ አይቀሬ ነው። አርሰናል በጣም ጠንካራ ስብስብ እንዳለው ይታወቃል። አሁንም ቢሆን ግን በጥር ተጫዋቾች የዝውውር መስኮት ለቡድኑ የሚስማማ ተጫዋችን ማግኘት ከቻለ ደግሞ ለማምጣት እንቅስቃሴ ማድረጉ አይቀሬ እንደሆነ ነው ዘገባዎች የሚያሳዩት። እሱንም ጉዳይ በስፋት እንመለከታለን። እንዲሁ ሌላኛው ቼልሲን የተመለከቱ ሊቨርፑልን የተመለከቱ ሌሎችንም የአውሮፓ ታላላቅ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን እናነሳለን። በዛሬው ፕሮግራማችን የእናንተን የውድ ቤተሰቦቻችንን ሀሳብ አስቴትንም እንጠብቃለን። ሀሳቦቻችሁን ኮሜንት ቦክስ ላይ አጋሩን። ያላችሁን ሀሳብ አስቴት እንዲሁ ደግሞ ስለ ፕሮግራማችን ሊሆን ይችላል ስለ ክለቦቻችሁም ሊሆን ይችላል። ስምና አድራሻችሁን እየጠቀሳችሁ ኮሜንት ቦክስ ላይ ሀሳባችሁን ብታጋሩን እኛ መለሰን ሀሳቦቻችሁን ወደ እናንተ የምናደርስ ነው የሚሆነው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችን ቆዩ። በአክብሮት ነው ምጋብዘው። ከመሸጋገሪያ በኋላ በድጋሚ እንገናኛለን። ኤሚል ሄስኪ ሙሐመድ ሳልሃን አሰናብቶ በምትኮ ሁለት አጥቂዎች መጠቀም በአሁኑ ጊዜ ለሊቨርፑል ትክክለኛ ውሳኔ ሊሆን ይችላል ሲል አስቴቱን ሰጥቷል። የፕሪምየር ሊጉ ሻምፒዮኖች በጥራት ባላቸው አጥቂ ተጫዋቾች ላይ ከፍተኛ ገንዘቦችን ቢያውጡም ግብ በማስቆጠር ላይ ግን እየተቸገሩ ነው። ዘንድሮ እንደተጠበቁት በተደጋጋሚ ግቦችን ማስቆጠር አልቻሉም። የግብ እድሎችን መፍጠር ችሎታም እየተወሰነ ጎድሏቸዋል። የቀድሞ የሊቨርፑል አጥቂ የነበረው ሄስኪ ሳላህ በአሁኑ ጊዜ አቅሙን እያሳየ አይደለም ብሎ ያምናል። እናም ሊቨርፑል እሱን አሰናብቶ በምትኩ ደግሞ ሁለት አጥቂዎችን መጨመር እንዳለበትና ትክክለኛው ውሳኔም ያ ይሆናል ሲል ነው የሚናገረው። አሌክዛንደር ኢሳክ እና ሁጎ ኤኪቲኬ የሚባሉ ጥራት ያላቸው አጥቂዎች አሏቸው። ኢሳክ በኒውካስል ቋሚ ብቃቱን በፕሪሚየር ሊጉ አሳይቷል እና ሁጎ ኤኪቲኬ ደግሞ ሊቨርፑልን ከተቀላቀለ ወዲህ ጥሩ እየሰራ ነው። ሁለቱን ተጫዋቾች በአጥቂ መስመር ላይ መጠቀም ለሊቨርፑል የማጥቃት መስመርም አዲስ ገጽታን ሊጨምርለት ይችላል ብሎ ያስባል ሄስኪ። እስኪ፣ እንደሚለው ተከላካዮች በአሁኑ ጊዜ ሁለት ጥራት ያላቸው አጥቂዎችን መቋቋም ለምደው አይደለም። አብዛኞቹ ቡድኖች አንድ አጥቂ መጠቀምን ይመርጣሉ። በመሆኑም ሊቨርፑል በሁለቱ አጥቂዎች ለመጀመር ከወሰደ የማይታወቅና አስገራሚ የማጥቃት መሰር መደምንም ይፈጥራሉ ብዬ እገምታለሁ ሲል ነው እስኪ የሚናገረው። ለቲም ቶክ እንደተናገረው ከሆነ መሐመድ ሳላ ጥሩ እየሰራ አይደለም፣ ስለዚህ የሚሰናበተው እሱ ይሆናል። መሐመድ ሳላ ሲጫወት ከፍ ብሎና በስፋት መጫወትን ይወዳል። ነገር ግን ሁለት ከፊት የሚጫወቱ ከሆነ ግን እዚያ ቦታ ላይ ብቻውን መቆየት አይችልም። ስለዚህም ወደ ውስጥ መግባትም ሊኖርበት ይችላል ተብሎ ነው የሚታሰበው። ይህ አጥቂ አጋርነትን ለረጅም ጊዜ አላየንም። ምናልባትም ከ2010 ዎቹ ወዲህ ከ10 ወይም ከ15 ዓመታት በፊት ትክክለኛ አጥቂዎች አብረው ሲጫወቱ አልተመለከትንም። ይህም ለሊቨርፑል በጣም ጥሩ ሆኖ ይታያል ብዬ አስባለሁ ሲል ነው ሄስኪ የሚናገረው ለተቃራኒ ተከላካዮች የተለየ መፍትሄና የተለየ ፈተናን ይፈጥርባቸዋል። ምክንያቱም በአሁኑ ጊዜ ሁለት አጥቂዎችን ከመጠበቅ ይልቅ አንድ ተጫዋችን ብቻ ለመቋቋምን የለመዱት ሁለት አጥቂዎች ከፊታቸው ካሉ ግን የሚያደርጓቸው እንቅስቃሴዎች ያስደሳች ይሆናሉ። ምክንያቱም ያን ተከላካዮች በትክክል መከላከልም ስለሚኖርባቸው ነው። ሁኔታውን እንዴት እንደሚሄድ ማየቱ አስደሳች ይሆናል። ሁለቱ ተጫዋቾች ከአይንትራክ ፍራንክፈርት ጋር በተደረገው ጨዋታ በመጀመሪያ አስተላለፍም ተሰጥቷቸው በጥሩ ሁኔታ ተጫውተዋል። ሊቨርፑል አምስት ለአንድ በማሸነፍ ጨዋታውን አሸንፎ ወጥተዋል። አርኔስሎት ተመሳሳይ አካሄድን ለመከተል ቢወሰን የሚያስደንቅ አይሆንም ሲልም ጭምር ነው ኤሚሌስኪ ሀሳቡን የሰጠው። ቼልሲና ማንቸስተር ዩናይትድ የባርሴሎናውን ግብ ጠባቂ ማርክ አንድሬ ቴርሽቴገንን ለማስፈረም ፍላጎት እንዳላቸው የተነገረው የጀርመን ብሔራዊ ቡድን ተጫዋች በአሁኑ ወቅት በጉዳት ምክንያት ከሜዳ የራቀ ቢሆንም በቅርቡ ግን ወደ ጨዋታ ይመለሳል ተብሎ ነው የሚጠበቀው። ይሁን እንጂ ለአሁኑ የስፔኑ ሻምፒዮን ቁልፍ ተጫዋች ስላልሆነ በቋሚነት ለመጫወት ክለቡን መልቀቅ ያስፈልገዋል ተብሎ ነው የሚጠበቀው። ከቲቢ አር ፉትቦል በወጣ ዘገባ መሰረት ባርሴሎና በውሰት ሊሰጡት ዝግጁ ናቸው። በውድድር ዘመኑ መጨረሻ ቋሚ ዝውውርን ለማግኘትም በቂ ብቃት እንዳለውም ያምናሉ። ቼልሲ ወይም ማንቸስተር ዩናይትድ እሱን ለማስፈረምም ጥያቄ ይዘው ይመጡ እንደሆነ ግን ወደፊት የሚታይ ጉዳይ ነው የሚሆነው። ግሬም ቤሊ ሲናገር ማርክ አንድሬ ቴርሽቴገን በታህሳስ ወር ሙሉ በሙሉ ጤንነቱ ይመለሳል ተብሎ ይጠበቃል። በእርግጥም ብዙ እንዳልቀረው ተነግሮኛል። ነገር ግን በባርሴሎና ውስጥ ለእሱ ቦታ እንደሌለ ይታወቃል። የቀድሞው ወደ ሌላ አማራጭም ተሸጋግሯል ሲልም ጭምር ነው የተናገረው። በአውሮፓ ዙሪያ ያሉ መካከለኛ ወኪሎች ሊኖሩ የሚችሉ የዝውውር አማራጮችን እንዲመለከቱ አረንጓዴ መብራት ተሰጥቷቸዋል። እናም ፕሪሚየር ሊጉ በቁም ነገር የሚያስብበት መዳረሻው ነው። በዚህ ወቅት ላይ በቅድሚያ በውሰት እየቀረበ እንደሆነ ተነግሯል እና ባርሴሎና ቋሚውን ለማግኘት የጥሩ መንገድ መሆኑ በግልጽ ነው እንግዲህ የተገነዘቡት። ቸልሲ በጣም የሚስብ ክለብ ነው። ማይክ ሜኞን በነጻ ዝውውር ለማሰብ እየፈለጉ እንደሆነ ይታወቃል። ነገር ግን ቴሪሽቴገንን ለስድስት ወራት ደግሞ ሊያመጡት ይችላሉ። ዩናይትድ፣ ስፐርስ፣ ኒውካስል እና ዌስትሃምም ሁኔታውን እንዲያውቁ ተደርጓል። ቴሪሽቴገን ዓለም አቀፍ ደረጃውን የጠበቀ ተጫዋች ነው። እናም በዚህ ደረጃ ላይ ያለ ተጫዋች ለውድድር ዘመኑ ሁለተኛው አጋማሽ ቡድኖቹን ለማጠናከር እድሎች ይኖራሉ። በጥር ወር ለብዙ ቡድኖችም አስደሳች አማራጭ ይሆናል ተብሎ ነው የሚጠበቀው። ቸልሲ ክለቡን ከተቀላቀለ ወዲህ አሳሳቢ የነበረውን ሮበርት ሳንቼዝ ላይም የተሻለ አማራጭ ያስፈልጋቸዋል በቅርቡ ከተለያዩ ግብ ጠባቂዎች ጋር ስማቸው ሲያያዝ የቆየ ሲሆን የጀርመኑ ዓለም አቀፍ ተጫዋችን ማስፈረምም ብልህነት የተሞላበት ውሳኔ ሊሆን ይችላል ተብሎ ነው የሚጠበቀው በሌላ በኩል ማንቸስተር ዩናይትድ አልታይ ባይንደርን ለማሻሻል የተሻለ ግብ ጠባቂም አስፈርመዋል ሴኔ ላሜንስን ነገር ግን ቴር ሽቴገንንም በቡድናቸው ውስጥ መያዝ ጥሩ ሊሆን ይችላል ከሴኔ ላሜንስ ጋርም ለማወዳደርም አመቺ ዕድልን ይፈጥርላቸዋል ተብሎ ነው የሚጠበቀው። ሌሎች የፕሪምየር ሊግ ክለቦች በጀርመኑ ተጫዋች ላይ ፍላጎት ያላቸው ሲሆን በመጨረሻም የት እንደሚዘዋወር ግን ማየቱ አስደሳች ይሆናል ተብሎ ነው የሚጠበቀው። ሊቨርፑል በክረምቱ የዝውውር መስኮት አሌክዛንደር ኢሳክን ከኒውካስል ዩናይትድ በክለብ ክብረ ወሰን በሆነ ገንዘብ አስፈርሞታል። ይሁን እንጂ የ25 ዓመቱ ስዊድናዊ ዓለም አቀፍ ተጫዋች ወዲያውኑ ውጤታማ መሆን ግን አልቻለም። በሁሉም ውድድሮች ላይ በአንድ ጊዜ ብቻ ጎል ማስቆጠር እንደቻለም የምናስታውሰው ጉዳይ ነው። በሁሉም ውድድሮች ላይ ደግሞ አንድ ጊዜ ብቻ ነው ጎል ማስቆጠር የቻለው። አፈጻጸሙም ጥሩ የሚባል አይደለም። የቀድሞ የሊቨርፑል አጥቂ ኤሚል ሄስኪ ስለ ቀድሞ የኒውካስል ዩናይትድ ኮኮብ አይጨነቅም። አሌክዛንደር ኢሳክ በጊዜ ሂደት ጥሩ ተጫዋች እንደሚሆንም ያምናል። ስዊድናዊው ዓለም አቀፍ ተጫዋችም ጠንክሮ መስራትና በአእምሮ ጠንካራ መሆንም እንደሚጠበቅበት ጭምር ነው የሚያምነው ኤሚል ሄስኪ ሲናገረና በቀጣይ ጊዜያቶች የተጫዋች ተመልሶ ወደ ጠንካራ አቋሙ እንደሚመለስም በእርግጠኝነት ነው እየተናገረ የሚገኘው። በተጨማሪም የቀድሞው የሊቨርፑል አጥቂ ዳርዌን ኑኔሽ በአእምሮ ጥንካሬው ምክንያትም የሚጠበቅበትን ያክል ውጤታማ መሆን እንዳልቻለም የአስረዳ ሲሆን፣ አሌክዛንደር ይሳክ በዚህ አስቸጋሪ ወቅት አውንታዊ ሆኖ መቆየት እንዳለበት ነው የተናገረው። ሄስኪ ለቲም ቶክ ሲናገረም እንዲህ ነው ያለው ጥሩ ይሆናል ብዬ አስባለሁ። ጭንቅላቱን ቀና አድርጎ መያዝ ብቻ ነው ያለበት፣ ምክንያቱም ሊያደርገው የማይችለው አንድ ነገር ቢኖር ስሜቱን እንዲጎዳውና እንዲያዝን መፍቀድ ነው። ይህንን ከዳርዊን ኑኔዝ ጋር አይተናል። ወደ ሊቨርፑል ከመምጣቱ በፊት ጠበኛ ተጫዋች ነበር። ጥሩ እየሰራ ጎሎችንም እያስቆጠረ ነበር። ከዚያ በኋላ ግን ጉልበቱ ተማጦበት ነበር። ይህ በደጋፊዎች ምክንያት ሳይሆን መስራት ያለብህን የራስህን የአእምሮ ጥንካሬ አለመስራትህ ነው። ኢሳክ በዚህ ላይ መስራት ያለበት ይመስለኛል። ጥሩ መጫወቱን፣ ጠበኛ መሆኑንና ጠንክሮ መስራቱን መቀጠል ይኖርበታል። ይህንን ትንሽ ችግርም ያልፋል ብዬ አስባለሁ። እናም በዚህ ስርዓት ውስጥ ሊቨርፑል በሚጫወትበት መንገድም ይገኛል። አጥቂው በዩኤፋ ቻምፒየንስ ሊግ ከአይንትራክት ፍራንክፈርት ጋር በተደረገው ጨዋታ ባጋጠመው የብሽሽት ጉዳትም ከጨዋታ ውጪ እንደሆነ የሚታወቅ ጉዳይ ነው። ሊቨርፑል ወዲያውኑ ደግሞ አሁን ላይ ውጤታማ እንዲሆንለት ይጠብቅ ነበር። በፕሪሚየር ሊጉም በደንብ የሰመረ ሲሆን፣ ባለፈው የውድድር ዘመን በሀገሪቱ ውስጥ ካሉ ምርጥ ተጫዋቾች መካከል አንደኛው እንደነበር የምናስታውሰው ተጫዋች ነው። ስለዚህም ደግሞ ይህ ተጫዋች በሚቀጥሉት ጊዜያትም በዚህ ቡድን ውስጥ ጥሩ ነገሮችን ማድረግ እንደሚችል ነው የሚታመነው። አጥቂው የቅድመ የውድድር ዘመን ውድድር ላይ ሙሉ በሙሉ ያልተመለከትነው ሲሆን ይህም በአካል ብቃቱ ላይ ጉድለቶች እንዲፈጥሩ አድርጓል። በፍጥነትም እንግዲህ አሁን ወደ አቋሙ ተመልሶ የቀድሞ ብቃቱን ማግኘት ይችል እንደሆነ ግን ወደፊት የሚታይ ጉዳይ ይሆናል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። ቼልሲና ቶትንሃም የብራዚሉን አጥቂ የሆነው ቪቶር ሮኪዮን ለማስፈረም ከሚፈልጉ ክለቦች ጋር ስማቸው ተያይዟል። የሃያ ዓመቱ ተጫዋች ወደ ብራዚል ወደ ፓልሜራስ ከተመለሰ ወዲህ ጥሩ ብቃትን አሳይቷል። በ46 ጨዋታዎችም 17 ግቦችን ያስቆጠረ ሲሆን ለክለቡ ትልቅ ንብረት መሆንም ችሏል። ቼልሲና ቶትንሃም ስማቸው ከሱ ጋርም መያያዙ አያስደንቅም። ስምምነቱን ለማጠናቀቅም ጥያቄ ውዘው ይመጡ እንደሆነ ማየቱ አስደሳች ያደርገዋል። ጋዜጠኛ ጆርጅ ኒኮላ ከቼልሲ ምንጮች ጋር መነጋገሩ ተዘግቧልና ሰሜዎቹ በወጣቱ አጥቂ ላይ ፍላጎት የላቸውም የሚሉ መረጃዎችም አሉ። እንዲሁም ቶትናምን በቅርብ ጊዜ ውስጥ የ20 ዓመቱን ተጫዋች ለማስፈረም እያሰበ እንዳልሆነ አክሏል። በቅደም ተከተል ከቪቶር ሮኪዮ የሚቀድሙ ሁለት አጥቂዎች በእጃቸው ላይ ይገኛሉ። በዩቲዩብ ቻናሉ ላይ ሲናገርም ስሙ ሙሉ ለሙሉ ተሽሯል። ቼልሲ ቪቶር ሮኪዮን ለማስፈረም አስበው አያውቅም ወይም ደግሞ ለማሰብም አይፈልግም። ስለ አጥቂው የሚሰሙ ማናቸውም ወሬዎች የሚመጡት ለቪቶር ሮኪዮው ቅርብ ከሆኑ ሰዎች ሲሆን በውጭ ደግሞ አገር እይታ እንዲያገኝም ለማድረግ እየሞከሩ ነው። ፓልሜራስ 21 ሚሊዮን ፓውንድ ኢንቨስት ማድረጋቸውን ቪቶር ሮኪዮው ለረጅም ጊዜም እዚህ ለመቆየት በጣም እርግጠኛ ነው። ፓልሜራስ ሮኪዮውን ማቆየት ይፈልጋል ነው የተባለው። በሌላ በኩል የብራዚሉ ክለብ ተጫዋቹን የመሸጥ እቅድ የለውም። ለረጅም ጊዜ በክለቡ ለማቆየትም ተስፋ ያደርጋሉ። ለነሱ ቁልፍ ተጫዋች ሲሆን በአሰልጣኝነትና በልምድ ብቻ ደግሞ እንደሚሻሻልም ያምናሉ። ከፍተኛ ደረጃ ያለው ተጫዋች በመሆን የሚያስፈልጉት ሁሉም ባህርያቶች እንዳሉት ነው የሚታመነው። ወጣቱ አጥቂ እድገቱን ለመቀጠለ በቋሚነት መጫወት ያስፈልገዋል። በአሁኑ ጊዜ ወደ ፕሪምየር ሊጉ ክለብ መዛወርም ለእርሱ ትክክለኛ ውሳኔ ላይሆን ይችላል። ቪቶር ሮኬ ከዚህ ቀደም ከባርሴሎና ጋር በላሊጋው አሻራውን ማሳረፍ አልቻለም በፕሪሚየር ሊጉ አሻራውን ለማሳረፍ ዝግጁ ከመሆኑ በፊት የበለጠ መሻሻል ይገባዋል ተብሎ ነው የሚጠበቀው የአስተን ቪላ አማካይ ላማሬ ቦጋርዴ በክለቡ ይወጣል የሚል ወሬ ቢነሳም የወደፊት እድሉ ግን በዌስት ሚድላንዱ ክለብ መሆኑ እየተገለጸ ነው የ21 ዓመቱ ተጫዋች ከዚህ ቀደም አስተን ቪላ ለቅቆ ወደ ሌላ ክለብ ይሄዳል በሚል ሲነገር የነበረ ቢሆንም አሰልጣኝ ኡናይ ኤምሪ ግን በክለቡ እንዲቆይ ቆርጠው ተነስተው ነበር። ስፔናዊው አሰልጣኝ በእንግሊዝ ክለብ ውስጥም ለወደፊት እድል ሲታገል ቆይቷል እና ማሁን ላይ ከነሱ ጋር ለመቀጠልም ዝግጁ ነው። አማካዩ ከአስተን ቪላ ጋር ስኬታማ ለመሆንና በቋሚነት በአውሮፓ ውድድሮች ላይ ለመጫወት ማቀዱን ገልጸዋል። ክለቡን የሚለቅበት ምንም አይነት ምክንያት የለውም። እንዲሁም በእንግሊዙ ክለብ ውጭ ያለን ደግሞ የወደፊት እድልም እያሰብ አይደለም። እንደ ዘገባዎች ከሆነ የወደፊት እድል ላይ በፍጹም በቪላ እንዲሆን አስባለሁ ብሏል። ተጫዋቹም አሰልጣኙ ከፈለገ የሚሄድበት ምንም አይነት ምክንያት የለም። ግቤ ምንድን ነው ተብሎ የጠየቀው ጥያቄ በተቻለኝ መጠን መጫወትን ነው የምፈልገው ከኔዘርላንድ በ21 ዓመት በታች ቡድን ጋርም በፕሪሚየር ሊግ እና በዩሮፓ ሊግም እዚህ በጣም በርቀት መጫወት እንደምችል ስለማመን እዚህ መቆየትን ምርጫ ያደርጋለሁ ብሏል። ተጫዋቹ ጎጋርዴ ብሩ የወደፊት ጊዜ ያለው ወጣት ተጫዋች እንደሆነ በርካቶች ያምናሉ። ትልቅ አቅም አለውም ብሎ በርካቶች ይናገራሉ። ትክክለኛ መመሪያ ከተሰጠው ለአስተን ቪላ ቁልፍ ተጫዋች ሊሆን ይችላል። አስቴቶቹ ለክለቡ ትልቅ መነሳሳትም ይሆናሉ። ለወደፊቱ ጠንካራ ቡድን ለመገንባት ከፈለጉ ምርጥ ወጣት ተጫዋቾቻቸውን ማቆየት ይኖርባቸዋል። የ21 ዓመቱ ተጫዋች ለነሱ የማይተካ ንብረት ሊሆንም ይችላል። ደጋፊዎች ወጣቱ አማካይ ለረጅም ጊዜ በክለቡ መቆየት ዝግጁ መሆኑን በማየታቸው በጣም ይደሰታሉ። በቋሚነት እንዲጫወትና አቅሙን ከነሱ ጋርም እንዲያሳካ ተስፋ ያደርጋሉ። አስተን ቪላ በቀጣዮቹ ጥቂት ዓመታት ውስጥም በትክክል ሊያሳድገው ይችል እንደሆነ ማየቱ አስደሳች ያደርገዋል። ለእነሱ ቋሚ የመጀመሪያ ተሰላፊ ተጫዋች ለመሆን የሚያስፈልጉት ሁሉም ባህሪያቶች እንዳሉት ጭምር ነው እየተገለጸ የሚገኘው። ሊቨርፑል ከአንቷን ሴሜኒዮ ጋር ስሙ መያያዙን የቀጠለ ሲሆን በጥሮር እሱን ለማስፈረምም ጥረት ሊያደርግ ይችላል። ይህ 25 ዓመቱ የቦርንመዝ አጥቂ በዚህ ውድድር ዘመን በፕሪምየር ሊጉ ልዩ ብቃት እያሳየ ሲሆን ሊቨርፑል የእሱን ፊርማ ለማስጠበቅም ፍላጎት አለው። በክንፍ መስመሮቻቸው ላይም የበለጠ ጥራትና የተተኪ ተጫዋቾች ጥልቀት ስለሚያስፈልጋቸው ሴሜኔው ጠቃሚ ተጨማሪ ሊሆን ይችላል። በአሁኑ ጊዜ በሊግ ውስጥ ካሉ ምርጥ አጥቂዎችም አንደኛው ሲሆን ሊቨርፑል እንዲሻሻል ደግሞ ሊረዳው ይችላል ተብሎ እንደሚጠበቅ ነው መረጃዎች የወጡት። ሉዊስ ዲያስ ከሄደ ወዲህ ሊቨርፑል ኳሱን ወደፊት በመያዝና ተከላካዮችን አንድ ለአንድም የማለፍ ሁኔታን ላይ መቸገሩ አልቀረም። ኮሎምቢያዊውን አልተኩም። እናም አፍሪካዊውን ተጫዋችም እንደ አማራጭ እየተመለከቱት ነው። ሆዲግ አቅፖ ጥሩ ስራን ቢሰራም የኔዘርላንድ ዓለም አቀፉ ተጫዋች ግን ድሪብለር የሚባል አይነት ተጫዋች አይደለም። እናም ወደ ውስጥ የመግባት ዝንባሌው ደግሞ የማጥቃት መስመሩ ላይ ሊቨርፑል ሊገመት የሚችል እንዲሆን አድርጎታል። ሴሜኒዮ ክለቡን ከተቀላቀለ ለሊቨርፑል የማጥቃት መስመርም አዲስ ገጽታን ይጨምርለታል ተብሎ ነው የሚጠበቀው። ማርክ ዳግላስ እንደተናገረው ከሆነ እንግዲህ የዚህ ተጫዋች ለእኔ የዚህ ሳምንት ታሪክም በጠሮር ለሴሜኒዮ እርምጃ ሊወስዱ እንደሚችሉ አምናለሁ። ሊቨርፑል ከጨዋታው ቀድሞው መሄድም ከቻለም ያን የማስፈረም እድልም ይኖረዋል። ሳላህ በአፍሪካ ዋንጫ ላይ ይሄዳል። ጋና ደግሞ በውድድሩ ላይ ስለሌለች ሴሜኒዮ እንደማይሄድ ይታወቃልእና ና በጥር ለማስፈረም እንቅስቃሴዎች መኖራቸው አይቀሬ ነው ብዬ አስባለሁ። ሊቨርፑል በወርንመዝ በጥር ወር ተጫዋቹን እንዲሸጡት ማሳመን ይችሉ እንደሆነ ወደፊት ማየቱ አስደሳች ያደርገዋል። በውድድር ዘመኑ አጋማሽ ላይ ምርጥ ተጫዋቾቻቸውን ማጣት ግን አይፈልጉም። እሱን ለመተካትም ይቸገራሉ። ሊቨርፑል ስምምነቱን ለማጠናቀቅ እምቢ ለማለት የሚከብድ በጣም ጥሩ የሆነ ጥያቄን ይዞ መቅረብ ሊኖርበት ይችላል። የ25 ዓመቱ ተጫዋች ለትልልቅ ቡድኖችም መጫወት እንደሚችል ምንም ጥርጥር የለውም። እናም ወደ ሊቨርፑል መዘወሩ ደግሞ ለእሱ በጣም የሚማርክ ሊሆን ይችላል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። ሊቨርፑል የክሪስታል ፓላሱንም ተከላካይ ማርክ ጎሄንም ለማስፈረም ፍላጎት እንዳለው እየተነገረ ነው የ25 ዓመቱ ተከላካይ በክረምቱ የዝውውር መስኮት ሊቨርፑልን ሊቀላቀል ተቃርቦ የነበረ ቢሆንም በመጨረሻ ግን ዝውውሩ ተበላሽቶበታል ተከላካዩ በውድድር ዘመኑ መጨረሻ ነፃ ተጫዋች ይሆናል እናም ከበርካታ ክለቦች ጋር ስሙ ተያይዟል ክሪስታል ፓላስ በጥር ወር በተመጣጣኝ ገንዘብ ለመሸጥ ፍቃደኛ ይሆን እንደሆነ ማየቱ አስደሳች ያደርገዋል። በአማራጭ በውድድር ዘመኑ መጨረሻ በነጻ ዝውውርም ሊያጡት ይችላሉ። ሊቨርፑል ዝውውሩን ማጠናቀቅ ከቻለ ማርክ ጉሂ ጥራት ያለው ግዢ ይሆናል። በክረምት ወርም ኢብራሂም አኮናቴን መተካት ያስፈልጋቸዋል። እናም ፈረንሳዊው ዓለም አቀፍ ተጫዋችም ውሉ ያበቃል። ከፕሪምየር ሊጉ ሻምፒዮኖች ጋርም የውል ማራዘም ያልፈረሙም፣ እናም ጥራት ያለው አማራጭም መፈለግ ይኖርባቸዋል ተብሎ ነው የሚጠበቀው የ25 ዓመቱ የክሪስታል ፓላስ ኮከብን በፕሪሚየር ሊግ ብቃቱን አሳይቷል እናም በሀገሪቱ ውስጥ ካሉ ትልልቅ ክለቦች መጫወት የሚችልበት ጥራትም አለው። ለፈረንሳዊው ዓለም አቀፍ ተጫዋች ኢብራሂማ ኮናቴም ተስማሚ ምትክ ተደርጎ ነው የሚወሰደው። ይህ በእንዲህ እንዳለ ባየር ሚኒክ የእሱን ፊርማ ለማስጠበቅ ፍላጎት አላቸው ከወኪሉ ጋርም ስብሰባ አድርገባል እናም ተጫዋቹን ወደ ጀርመን እንዲዘዋወርም ደግሞ ማሳመን ይችሉ እንደሆነ ወደፊት የሚታየ ጉዳይ ነው። ሪያል ማድሪድም ሁኔታውን በቅርበት እየተከታተለ ነው። ጋዜጠኛ ፍሎሪያን ፕሌተንበርግ ሊቨርፑል በውድድር ውስጥም አለ ሲልም ነው የሚናገረው። የእንግሊዝ ዓለም አቀፍ ተጫዋችም ልዩ ተጫዋች ተብሎ ተነግሮለታል። እናም በአሁኑ ጊዜ ተፈላጊ ተጫዋች መሆኑ ምንም ጥርጥር የለውም። በመጨረሻም የት እንደሚያርፍ ማየቱ አስደሳች ያደርገባል። ሶስቱም ክለቦች ለሱ ማራኪ መዳረሻ ሊሆኑ ይችላሉ። እናም በቋሚነት ለዋና ዋና ዋንጫዎችም ለመታገል የሚያስችል መድረክም ሊሰጡት እንደሚችሉ ነው በርካቶች ግምቶቻቸውን እያሰፈሩ የሚገኙት። የማንቸስተር ዩናይትድ ደጋፊዎች የሪያል ማድሪዱን አጥቂ ኤንድሪክን ለጥር ወር የዝውውር መስኮት የሚሆን የውሰት ዝውውርን ሲመለከትም የሚያስቀምጣቸው መስፈርቶች እንዳሉት ቢሰሙ ሊስቡ ይችላሉ። ይህ የብራዚል ብሔራዊ ቡድን ተጫዋች ከፍተኛ ወጣት ተሰጥኦ ተደርገው ይወሰዳል። ነገር ግን በሳንቲያጎ ቤርናቢው የመጫወቻ ግዜያቶችን ለማግኘት ሲታገል ቆይተዋል። እናም ተጨማሪ ልምድ እንዲያገኝ በውሰት ቢሰጥ ደግሞ እንደሚጠቀሙ ነው የሚታምነው። በዚህ ሳምንት መጀመሪያ ላይ ለዴይሊ ሜል በተዘገበው መረጃ መሰረት ኤንድሪክ ከሪያል ማድሪድ ጋር ባላቸው ጠንካራ ግንኙነት የተነሳ ወደ ሪያል ሶሴዳድ የመቀላቀል ዕድሉም ከፍተኛ እንደሆነ ተጠቁሞ ነበር። ሆኖም ግን ኤንድሪክ በአውሮፓ ውድድሮች የሚጫወት ክለብን ቅድሚያ ስለሚሰጥ ሶሴዳድ ከምርጫ ውጪ መሆኑን ተከትሎ ለጉዳዩ አዲስ ለውጥ የታየ ይመስላል። ሐሙስ ዕለት በሪያል ማድሪድ እና በኤንድሪክ ወኪሎች መካከልም ስብሰባ መደረጉ ነው እየተናገረው። ስለዚህም ደግሞ ሁለቱ ወገኖች በውሰት እንዲወጣ ወስነዋል። ሐሳቡም ከስፔን ውጪ እንዲሆን ነው ለኢንድሪክ የተለየ ክለብ በአሁኑ ወቅት በአእምሮ ውስጥ የሌለ ይመስላል። ነገር ግን የ19 ዓመቱ ወጣት ለጊዜው ከስፔን ውጪ መሄድን ሊመርጥ ይችላል ተብሎ ተዘግቧል። ማንቸስተር ዩናይትድ ኢንድሪክን እያየ ስለሆነ ከላሊጋ ውጪ መሆናቸው ለእነሱ ተስፋ ሰጪ ሊመስል ይችላል። ነገር ግን ችግሩ እነሱም በአውሮፓ ውድድሮች ውስጥ አለመኖራቸው ነው። ኢንድሪክ አስቸጋሪ የሪያል ማድሪድ ቆይታውን ተከትሎ ቀጣዩ እርምጃውን በጥንቃቄ መወሰን አለበት። እናም ለመጨረሻ ውሳኔ ደግሞ ትንሽ መጠበቅ ያለበት ይመስላል። ፉትቦል ደ ኢስፓና እንደ ብራይተን፣ ወስትሃም ዩናይትድ ያሉ ሌሎች በርካታ ክለቦች እንዲሁም እንደ ዩቬንቱስ እና ኦሎምፒክ ደማርስ ያሉ የአውሮፓ ታላላቅ ክለቦችም ስሞች በኤንድሪክ ዝውውር ፉክክር ውስጥም ሊገቡ እንደሚችሉ ነው የጠቀሙት። ማንቸስተር ዩናይትድ በኤንጃሚን ሸስኮን በኦልድ ትራፎርድ የጀመረው ጅምር ወደም ጥሩም መጥፎም ነገሮች ያሉት በመሆኑም ተጨማሪ የአጥቂ አማራጭ ያስፈልጋቸዋል። ነገር ግን ዝውውር ለነሱ ምን ያክል እውን ሊሆን እንደሚችል ለማየት ግን ጊዜያቶች ይኖራሉ ተብሎ ነው የሚታሰበው። የማንቸስተር ዩናይትድ ታሪካዊ ተጫዋች የሆነው ፖል ስኮልስ በሊቨርፑል የክረምት የተጫዋቾች የዝውውር መስኮት ግዢ በሆነው ሚሎስ ኪርኬዝ የአንፊልድ ቆይታ መጀመሪያ ላይ ባሳየው ደካማ እንቅስቃሴ ላይ ከፍተኛ ትችትን ሰንዝሯል። ይሄ የሃንጋሪ ብሔራዊ ቡድን ተጫዋች በዚህ ክረምት ወደ ሊቨርፑል ትልቅ ዝውውር ከማድረጉ በፊት በቀድሞ ክለቡ ቦርንመዝ ላይ ጎልቶ የወጣ ቢሆንም እስካሁን ድረስ ግን በጣም አሳማኝ ዝውውር አልሆነም። ኬርኬዝ የአንድሪ ሮበርትሰንን ቦታ በመተካት የሊቨርፑል የመጀመሪያ ምርጫ ግራ ተከላካይ መሆን ትልቅ ኃላፊነት ወስዶ ነበር። ነገር ግን እስካሁን ለስራው ብቁ ሆኖ አልታየም። ሮበርትሰን በዚህ ሳምንት በቻምፒየንስ ላይ ከአንትራክ ፍራንክፈርት ጋር በተደረገው ጨዋታ ወደ አርኔስሎት መጀመሪያ ተሰላፊነት መመለሱን ተከትሎ አሁን ላይ ከኬርኬዝ ቀድሞ በመደበኛነት መጀመሪያ ያለበት ይመስላል። ፖልስኮልስ በኦቨርላፕ ፕሮግራም ላይ ሲናገር የሊቨርፑልን ችግሮች ሲያነሳም ኬርኬዝ በአሁኑ ጊዜ እንግዲህ ከአጥቂዎቹ ጋር እንዲጫወት የሚያመሳስለው ነገር የለም፣ ወይም ደግሞ ለአጥቂዎቹ ካሶችን ማቅረብ የሚችል አይነት ተጫዋች አይደለም ብሎ ተችቶታል። ሌሎች ተንታኞችም በሊቨርፑል የዚህ ውድድር ዘመን የተከላካይ መስመር አፈጻጸም ላይ በተለይም ደግሞ በሙሉ ተከላካዮች ላይ ትችቶቹንም እያቀረቡ ነው የሚገኙት። ጀረሚ ፍሪምፖንግ በክረምቱ ወቅትም ወደ ሊቨርፑል የመጣው ትሬንት አሌክዛንደር አርኖልድን በቀኝ ተከላካይነት ለመተካት ቢሆንም እሱ ግን ከሙሉ ተከላካይ ይልቅ እንደ ክንፍ ተጫዋች ወይም ዊንገር የበለጠ የሚታይ አይነት ተጫዋች ነው። ይሁንም ስኮልስ ጠንካራ ትችት የሰነዘረው ግን በኬርኬዝ ላይ ሲሆን የ21 ዓመቱ ወጣት ቦታውን ለማስጠበቅና እንደዚህ ባሉ ደግሞ ትልልቅ ክለቦች ውስጥ ስኬታማ መሆን ከፈለገ በፍጥነት መሻሻል እንዳለበት መናገሩ ፍትሐዊ ነው ብለዋል። ኬርኬዝ እና ፍሬምፖንግ እስካሁን አሳማኝ ሆኖ አልታዩም። እናም ሊቨርፑልን ከሌሎች አዳዲስ ግዢዎቹ ብዙም አላገኘም። ፍሎሪያን ቬርትስ ደካማ ሲሆን በዚህ ሳምንት በመጀመሪያው የግብ አስተዋጽኦ ብቻ ያደረገ ሲሆን፣ እንዲሁ ደግሞ አሌክዛንደር ኢሳክ ደግሞ ብቃቱን ያጣና ከተለመደው ቦታ ወጣ ሆኖ እየታየ ነው። ብቸኛው ስኬት ሁጎ ኤኪቲኬ ነው ከአዲሶቹ ፈራሚዎች፣ ነገር ግን እሱም ቢሆን እስካሁን በአርኔስ ሎት ስር መደበኛ የመሰለፊያ ቦታን ለማግኘት እንግዳ እንደሆነበት ጭምር ነው። በርካታ መረጃዎች እያሳዩ የሚገኙት የአርሰናል ዝነኛ ተጫዋች የሆነው ኢያን ራይት ሙሐመድ ሳላህ በሊቨርፑል ያለው አቋም በዚህ የውድድር ዘመን እጅግ የከፋ ለውጥ ያመጣበት ምክንያትን በተመለከተ አንዳንድ ትንታኔዎቹን አጋርቷል። ይህ የግብፅ ብሔራዊ ቡድን አምበል ባለፈው የውድድር ዘመን ክለቡን ወደ ፕሪምየር ሊግ ዋንጫ ሲመራ የጎልደን ቡት ሽልማትን በማግኘት ለሊቨርፑሎች የማያቆም ኃይል ነበር። ሆኖም ግን በአሁኑ ወቅት የቀድሞ ማንነቱን እያጣ ይመስላል። እንደ ኢያን ራይት ዘገባ ከሆነ የትሬንት አሌክዛንደር አርኖልድ እንግዲህ መውጣት እንዳጎደለውም ያምናል። የቀድሞ የሊቨርፑል የቀኝ ተከላካይ በሜዳው በዚያኛው ክፍል ላይ ከሳላ ጎን ቁልፍ ነገሮችን ያደርግ ነበር። ይህም ደግሞ ሳላህን የሚፈታለት ጥራት ያለው ኳሶችን የሚያቀብልለት ነበር። ኢያን ራይት እንደሚለው ሊቨርፑል ያንን ከሳላህ አርቆታል። ውጤቱም እንግዲህ ጥሩ እንዳይሆን አድርጎታል። በኦቨርላፕ ፕሮግራም ላይ ሲናገር፣ ኢያን ራይት በአሁኑ ወቅት በሊቨርፑል ስላሉት ችግሮች ከሚወያዩ በርካታ ተንታኞች አንደኛው ነው። ፖለስኮልስ በክረምቱ የተጫዋቾች የዝውውር መስኮትም ከቦርንመዝ ወደ ሊቨርፑል የመጣውን ሜሎስ ኪርኬዘን ደካማ ጅምሮን ሲተችም፣ ኢያን ራይት ደግሞ ሳላ ከጀርባው አሌክዛንደር አርኖልድ አለመኖሩ ያለውን ትልቅ ችግርም ከፍ አድርጎታል ብለዋል። ኢያን ራይት ሲናገር ሳላ ክፍት በሆነበት ወቅትም ወዲያውኑ ሊመታው የሚችል ትሬንት አሌክዛንደር አርኖልድ የመሰለ ደግሞ ጥሩ ኳሶችን የሚያቀብለውን ተጫዋች አሁን ላይ እያጣ ይመስለኛል ብሏል። ኳሱን ቶሎ ማግኘት አይችልም። ከትሬንት ደግሞ ያንን ግሩም የሆኑ ኳሶችንም ማግኘት አይችልም አሁን ላይ እናም ደግሞ ሄዶ የራሱን ነገር መስራት አልቻለም። አሁን ስትመለከተው ልክ ተመልካችም ይመስላል ሲል የተናገረው የቡድኑ አወቃቀር ካለፈው የውድድር ዘመን በጣም የተለየ በሚመስልበት በአሁኑ ጊዜ አርኔ ስሎት ሳላህ ዳግም እንግዲህ ከፍተኛ ተጫዋች እንዲሆን ማድረግ ትልቅ ፈተና ይሆንበታል። የመርሲሳይድ ግዙፎቹ አሌክዛንደር አርኖልድን እንግዲህ መናፈቃቸው ብቻ ሳይሆን በርካታ አዲስ የፈረሙ ተጫዋቾችም ገና በአካባቢያቸው ላይ መላመድ ይጠበቅባቸዋል። ይህ ደግሞ እስካሁን ድረስ መሆን ያልቻለው ነው። ሳላህ እድሜው እየጨመረ በመምጣቱ ባለፈው ውድድር ዘመን ከፍተኛ ብቃቱ ላይ ደርሶ ሊሆን ይችላል። እናም እንደዚህ አይነቱ አቋም እንደገና ማሳየት ለሱ ከባድ ሊሆንበት እንደሚችል ነው እየገመቱ የሚገኙት። ማንቸስተር ዩናይትድ በመስመር ተከላካይ የዝውውር ኢላማ ዝርዝሮች ውስጥ አዲስ ስም አለው። እናም ይኸውም ደግሞ አሌግዛንደር ፓቭሎቪች ነው። ይህ በመጀመሪያ በዴይሊ ሜል እንደተነገረው ከሆነ ይህ ጎበዝ ወጣት የባየር ሚኒክ አማካይ በአሊያን ዛሬና አስደምሟል። ምንም እንኳን በቡድናቸው ውስጥ በዚያ ቦታ ላይ ብዙ ፉክክር ቢኖርም፣ ይህ ሁኔታ ማንቸስተር ዩናይትድ ቁልፍ ሚናን ለማግኘት ክለቡን ለቆ ለመሄድም የተወሰነም ከወሰነ ከፓቭሎቪች ሁኔታ ጋር እንዲከታተልም ያደርጋቸዋል። ሆኖም ግን በአሁኑ ጊዜ ባየር ሚኒክ ይህንን የጀርመን ብሔራዊ ቡድን ተጫዋች ለመልቀቅ እስከ 80 ሚሊዮን ዩሮ የሚጠይቅ በመሆኑም ማንቸስተር ዩናይትዶች የሱን ፊርማ ለማስፈረም ሊቸገሩ ይችላሉ። ዩናይትድ በአማካይ ስፍራ ላይ አዲስ ተጫዋቾችን በእርግጥም ይፈልጋል እና ፓቭሎቪች ደግሞ ለስራው ብቁ ሊሆን እንደሚችል ይታመናል። አንድ ምንጭ እንደገለጸው ከሆነ ዩናይትድ ፓቭሎቪችን ካሴሜሮን ለመተካት እንደ አንድ አማራጭም ነው የሚያዩት። ማኑኤል ኡጋርቴ እንደ ረጅም ጊዜ አማራጭም አይታይም፣ ስለዚህም ደግሞ በጥር ወር ዝውውር የማድረግ እድሉ አነስተኛ ነው። ነገር ግን በሚቀጥለው ክረምት ግን መታየት ያለባቸው ተጫዋቾች ይኖራሉ ሲል ነው ግምቱን ያስቀመጠው ፓቭሎቪች ከካሴሜሮ እና ከኡጋርቴ የተሻለ ተጫዋች ሆኖ ማየትም ቀላል ነው። ነገር ግን ማንቸስተር ዩናይትድ ይህንን ዝውውር በቀላሉ ማጠናቀቅ ላይችል ይችላል እንደ ካርሎስ ባሌባ፣ አደም ዋርተን ያሉ ሌሎች ስሞችም በዩናይትድ ፍላጎት ውስጥ እንደሆኑ ይታወቃልና። ነገር ግን ፓቭሎቪችም ትኩረት የሚስብ ተጫዋች ሊሆን እንደሚችል በርካቶች ያምናሉ። የ21 ዓመት ወጣት ባየር ሚኒክን ለቆ ቢወጣም ሌሎች ፈላጊዎች ይኖሩታል። ከእነዚህ መካከል ማንቸስተር ሲቲ እና ፓሪስ ሰን ዠርሜንም የሚገኙ ሲሆኑ፣ እነሱም አድናቂዎቹ ናቸው ተብሎ እየተነገረም ይገኛል። የማንቸስተር ዩናይትድ ታሪካዊ ተጫዋች ጋሪ ኔቨል ሩበን አሞሪ ሜሰን ማውንት ለቡድኑ የሚያበረክተውን አስተዋጽኦ ይወደዋል ብሎ እንደሚያምን የገለጸው የቀድሞ የቼልሲ አማካይ በኦልትራፎርድ የነበረው ቆይታ ትንሽ ቀርፋፋ ነበር። በአቋም መውረድና ከቡድኑ ውጪ ባደረጉት ነገሮችም ከባድ ነገሩ። ጉዳቶችም እንዲሁ ሲቸገር እንደነበር የምናስታውሰው ነው። ሆኖም ግን ሜሰን ማውንት አሁን ላይ በማንቸስተር ዩናይትድ ማሊያ ወደ ቀድሞ ብቃቱ የተመለሰ ይመስላል። እናም ኔቨል ሩበን አሞሪም በእርግጠኝነት ሊተማመንበት የሚችል ተጫዋች መሆኑን ያደነቀው ኔቨል ሜሰን ማውንት በቡድን ውስጥ በሁሉም ነገር የሚያገናኝ ወይም ደግሞ እንግዲህ ማጣበቂያ ወይም ግሉ ሲልም ጭምር ነው የገለጸው በእንግሊዘኛው። በማለትም እንዲህ ሲል ገልጾታል። አደም ላላናን ከመሰሉ ተጫዋቾች ጋርም አነጻጥሮታል። ማውንት ለብዙ ዓመታት በቼልሲ ውስጥ ኮከብ ተጫዋች የነበረ ሲሆን ከጥቂት ዓመታት በፊት ያጋጠሙት ችግሮች ካለፈ በኋላ አሁን በዩናይትድ ውስጥ እንዲህ አይነት ተጽዕኖ ማሳደሩ እንግዲህ ምናልባትም ማስገራሚ ላይሆን ይችላል። በቅርብ ጊዜ የወጣው ደግሞ ኦቨርላፕ ዝግጅት ላይ ሲናገርም ኔቨል ማውንትን አድንቆት እንዲህ ሲል ነው ሀሳቡን የሰጠው። ሜሰን ማውንትን ይወደዋል። ሜሰን ማውንት ከብሪያን ቤሞ እና ከማቲያስ ኩኛ ጋር በቡድን ውስጥ እንዲኖርም እንደሚፈልግ መናገር ቀላል ነው። ስለ ማውንት የማስበው ነገር ምን እንደሆነ ይታወቃል። እንደ ዳረን እንዲሁ ደግሞ እንደ አደም ላላና ምናልባትም ደግሞ እንደ ፓርክ ጄሱንግ ትንሽ እንግዲህ ከነሱ ጋር ተመሳሳይ ይመስለኛል። እነዚህ አስ እንግዲህ አድቃሚውን ስራ በጥሩ ሁኔታ የሚሰሩ በጣም ጥሩ የሆኑ ተጫዋቾችና ቡርኑን ደግሞ የሚያገናኙ አይነት ተጫዋቾች እንደሆኑ አውቃለሁ። ሜሰን ማውንት በዩናይትድ ውስጥ ለመጀመር የተወሰነ ጊዜ የሚወስድበት ቢሆንም ክለቡ ግን ከቼልሲ ለመጣበት ያን ያክል ጊዜ ገንዘብ የከፈለው ለምን እንደሆነ ምናልባትም አሁን ማየት ችለናል። የኔቨል የቀድሞ የዩናይትድ ባልደረቦች ፖል ስኮልስና ሮይኪን ስለ ማውንት እርግጠኛ ያልሆኑ ይመስላሉ። ሮይኪን የእንግሊዝ ብሔራዊ ቡድን ተጫዋች የጎልና የአስቲስ እጥረት እንዳልማረከው ሲገልጽ፣ ስኮልስ ደግሞ እንደ ፓርክ ያለ ታታሪና ሁለገብ ተጫዋች እንኳን በኦልትራፎርድ በነበረበት ወቅት አልፎ አልፎ ጎሎችን ያስቆጠረ እንደነበር ነው የተናገረውና ሜሰን ማውንት እነዚህን ነገሮች ማድረግ እንዳለበት ያምናል። እንግዲህ ጋሪ ኔቭል ግን በጣም ጥሩ ተጫዋች እንደሆነና ዘንድሮ ጥሩ ነገሮችን ማድረግ የሚችል አይነት ተጫዋች እንደሆነ ያምናል ተብሎ ነው የሚታስበው። የተወደዳችሁና የተከበራችሁ ቤተሰቦቻችን ይህ ፉአር ባህሩ የዩቲዩብ ቻናላችን ነው። ስለ ተከታተላችሁን ከልብ አድርገን ነው የምናመሰግነው። ከእናንተ ጋር ፕሮግራማችንን ስንመራ ቆይታን አደረገን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን በድጋሚ እንገናኛለን። ስላደመጣችሁን ከልብ አድርገ ያመሰገንኩ። መልካም ጊዜ ሆንላችሁ።